የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉይ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን ሁልጊዜ እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በዚኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በባህር ማዶ የመረጃ ክፍለ ጊዜያችን የተጠናቀቁ ዝውሮችን ይፋ እናደርግላችኋለን። በርከት ያሉ ዝውሮች ተጠናቀዋል ሲጠበቁ የነበሩ ናቸው። ከዛ በተጨማሪ በአሰልጣን ሹምሸር ደረጃ እየሰማናቸው ያሉ በርከት ያሉ መረጃዎች አሉ። ከዚህ ጋርም በተያዘ ሰፋ ያለ መረጃ ለእናንተ ውድ አድማጮቻችንም የምናደርሳችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግም ታላላቅ ክለቦች በዝውውር መስኮቱ የነቃ ተሳትፎን እያደረጉ ይገኛሉ። በቢግ ሲክስ ክለቦችም የተመለከቱ የዝውር መረጃዎችን ለዚኛውም ሰዓት ይዘንላችሁ መተናል። ማንቸስተር ሲቲ ተጫዋች ለማስፈረም ከስምነት ደርሷል። እጅግ በጣም ወሳኙን ተጫዋች ያስፈረም ያለ ማንቸስተር ሲቲ በዙር መስኮቱ በጣም የነቃ ተሳትፎን እያደረጉ ካሉ የፕሪሚየር ሊግ ክለቦች አንደኛው ነው። በሃላንድ በኩል ግን እጅግ በጣም ማዘኑን ዛሬ በማህበራዊ ትስስር ገጹ ላይ አጋርተዋል። ምክንያቱ እንነግራቸዋለን። ከዛ በተጨማሪ ሲቲ ቤት ተጨማሪ የቡድን ዜናዎችን ይዘናል። ቼልሲ ምንም እንኳን ሊያም ዴላፕን በዘጠኝ ቁጥር አጥቂነት ቢያስፈርምም የቀድሞ ተጫዋቻቸው እነ ጆኖቢ ሚኬል ግን አሁንም ጥያቄ ያለን እያሉ ነው በቼልሲ ላይ። ቼልሲ ለገበያ ያቀረባቸውም ከአስር በላይ ተጫዋቾችን ይፋ እናደርጋለን። በቼልሲ በኩል ተጨማሪ የቡድን ዜናዎች ተይዘዋል። በሊቨርፑል በኩል ሊዊሽ ዲያዝን ኢብራሂማ ኮናቴን እናነሳለን። የቡድን ዜናችን በሊቨርፑል በኩል እንደተጠበቀ ነው። በአርሰናል በኩል ግን ቶማስ ፓርቲ ያደረገው ነገር ዛሬ በጣም አነጋጋሪ ነበር። የቶማስ ፓርቲን ድርጊት፣ የቆይታውን ሁኔታ በተመለከተ እናነሳለን። ከዛ ውጪ በአርሰናል በኩል ቀጣይ ተጫዋች ለማምጣት የተቀመጡ ፖሊሶች በጣም አነጋጋሪ ናቸው። በርካታ ደጋፊዎች እንዳልወደዷቸው ሲናገሩ ነበርም ከጌኬርስክ ጋር አያይዘን ተጨማሪ መረጃዎችን ለአርሰናል ደጋፊዎች የምናጋራችሁ ሆናል። ማንቸስተር ዩናይትድ ዛሬ የማትያስ ኩንሃን ፊርማ አግኝቷል። እስከ ዛሬ ፊርማውን እንዳልፈረመ ይታወቅ ነበረም ዛሬ በካሪንግተን ተገኝቷል፣ ፊርማውን አኑሯል፣ ኦልትራፎርድ ስቴዲየምን ገነብቷል፣ ጋዜጣዊ መግለጫም ሰጥቷል። ከዛ በተጨማሪ የማንቸስተር ዩናይትዱ ዳይሬክተር ጀሰን ዊልኮክስም ከዙውር ጋር አያይዞ የሚሉት ነገር አለ። በማንቸስተር ዩናይትድ በኩል ተጨማሪ የቡድን ዜናዎችን እናነሳለን በ ማንቸስተር ዩናይትድ ብቻ ሳይሆን በአጠቃላይ ውድ ቤተሰቦቻችን እኚና ሌሎች የተመራረጡ በርከት ያሉ መረጃዎችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ስለምታጋሩን እጅግ አድርገን እናመሰግናለን። ቃል ስፖርት ላይ ናችሁ። መልካም ቆይታ ተመኘን። ዛሬም እንደ ሁልጊዜው ሀገራዊ ጉዳዮችን አስቀድመን እንጀምር። በኢትዮጵያ ፕሬምየር ሊግ 34ኛ ሳምንት መርሃ ግብር ድሬዷ ከተማ ከሲዳማ ቡና ጋር ያደረጉት ጨዋታ አንድ ለአንድ በሆናቸው ውጤት ተጠናቋል። ግብ በማስቆጠሩ ረገድ ድሬዷ ከተሞች ቀዳሚ ነበሩ። ከረፍት በፊት ሀቢብ ከመል በፍጹም ቅጣት ምት መሪ ያደርጓቸው ነበረ። ከረፍት በኋላ እንደገቡ በዘጠኝ ደቂቃ ውስጥ ሀብታሙ ታደለም የሲዳማ ቡናን ያቻነት ግብ አስቆጠረ። ሲዳማ ቡና ከዋንጫ ባለቤት ወይም የኢትዮጵያ ዋንጫ አሸናፊ ከሆነ ማግስት በኋላ ያደረገውን ጨዋታ ነው አንድ ለአንድ ያጠናቅቀው። በውጤቱ መሰረት አንዳንድ ነጥብ ተጋሩ። ሲዳማ ቡና ነጥቡን ከ46 ወደ 47 አሸጋግሮ ስድስተኛ፣ እንደዚሁም ድሬዳዋ ከተማ ነጥቡን ከ39 40 በማድረስ 13ኛ ደረጃ ላይ መቀመጥ ችለዋል። ቀጣይ በ35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ከ40 ምንጭ ከተማ፣ ድሬዳዋ ከተማ ከስውል ሽረ ጋር ጨዋታቸውን ያደርጋሉ። ኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከሰሞኑ በሚመዘገቡ ውጤቶች ምክንያት ቀጣይ ሳምንት የሚደረጉ ጨዋታዎች ላይ የቀንና የሰዓት ማሻሻያ አደርጋለው ስላለ የጨዋታውን ቀኖችና ሰዓቶች ጨዋታው በሚደረግበት ቀን እንደዚሁ የምናደርሳችሁ ይሆናል። ለዘጠኝ ዓመታት ተቋርጦ የነበረው የመላው ኢትዮጵያ ጨዋታ በጅማ ከተማ እንደሚካሄድ ተረጋግጧል። ሁሉም ክልሎችና ከተማ አስተዳደሮች የሚሳተፉበት ውድድር በጅማ ከተማ እንደሚካሄድ የባህልና ስፖርት ሚኒስቴር አሳውቋል። በስድስተኛው መላው ኢትዮጵያ ጨዋታ በ26 ስፖርት አይነቶች ከ4500 በላይ ስፖርተኞች ይሳተፋሉም ተብሏል። ለሁለት ሳምንት የሚቆይ ውድድሩ ዋና ዓላማውም ተተኪ ስፖርተኞችን የማፍራት መሆኑን የባህልና ስፖርት ሚኒስቴር ዴታ መኪዩ መሐመድ ተና ተናግረዋል ለውድድሩ በቂ ዝግጅት መደረጉን ተናግረው አብዛኞቹ የመላ ኢትዮጵያ ስፖርት ውድድሮች በጅማ ዩኒቨርሲቲ እንደሚደረጉም አሳውቀዋል። ውድድሩ ከሰኔ 10 እስከ ሰኔ 19 ቀን 2017 ዓም ድረስ እንደሚካሄድም ነው እንደዚሁ ይፋ የተደረገው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደሞ እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ፣ መልካም ቆይታ ተመኘን። ቀደም ባለው መረጃችን ትሬንት አሌክሳንደር አርኖልድ ፊረማውን ማኖሩን ነግረናችሁ ነበር። ፍለረንቲኖ ፔሬዝ እና እሱም በስፓኒሽ ቋንቋ የሰጠውን የተወሰኑ መረጃዎችን አደርሰናችሁ ነበር። ተጨማሪ መረጃዎችን ከዙሩ ጋር እናደርሳችሁ። አርኖልድ እንግዲህ ከሊቨርፑል ለመልቀቅ ከወሰነ የት መቀላቀል እንደሚፈልግ አስቀድሞ መወሰኑን ተናግሯል። ሪያል ማድሪድን ብቻ እንደሆነ አውቅ ነበር ነው ያለው። ሊቨርፑልን እንድለቅ የሚያስገድደኝ ብቸኛው ክለብ ሪያል ማድሪድ እንደሆነም ከረጅም ጊዜ በፊት አውቅ ነበር ሲል አርኖልድ ተናግሯል። ስለ ቋንቋ ችሎታው የተጠየቀው አርኖልድ ስፓኒሽ የተማርኩት ባለፉት ጥቂት ወራት ነው ሲል ምላሽ ሰጥቷል። በጣም አቀላጥፎ ነበር ሲናገር የነበረው፣ በርካቶችን አስገርሞ ነበር። በተለይም ስፓኒሽ ቋንቋን መናገሩ ሳይሆን በደዚህ አይነት ቅልጥፍና መናገሩ ጋዜጠኞች ዘንድ ግርምት ፈጥሮ ነበረ። ለማንኛውም በሪያል ማድሪድ እንደሚቀላቀል ሲያውቅ፣ በተለይም ከጥር ጀምሮ በክለቡ በሊቨርፑል ኮንትራቱን እንደማያድስ ይታወቅ ነበረና ከዛ ጊዜ ጀምሮ ስፓኒሽ ቋንቋ እንደተማረ ገልጾ፣ ሊቨርፑልን የምለቀው ለሪያል ማድሪድ ብቻ ስል እንደነበረ ይታወቅልኝ ብሏል። በ2017 18 ከዛ ደግሞ 2021 22 የውድድር ዓመት ላይ ትሬንት አሌክሳንድር አንኖል ለሻምፒዮንስ ሊግ ፍጻሜ ደርሶ በሪያል ማድሪድ በመሸረፍ ዋንጫውን ተነጥቆ ነበረም። በዛሬ ሁለት ፌርማውኑ ካከናወነ በኋላ የሪያል ማድሪድን የአውሮፓ ሻምፒዮንስ ሊግ የዋንጫ ድርድሮች ለማየት ችሏል። በሁለት ዓመታት የተነጠቀው ነው ዋንጫ በዛሬ ዕለት በዋንጫ መደርደሪያው ላይ ተመልክቷል። በእርግጥ ፍለሬንቲኖ ፔሬዝ ሪያል ማድሪድ የክፍለ ዘመኑ ምርጥ ተብሎ በሚሊኒየም በፈረንጆቹ ሚሊኒየም የተሸለመውንም ልዩ ሽልማት አሳይቶት ነበረ ፍለሬንቲኖ ፔሬዝ። ለማንኛውም 66 ቁጥር መለያ ለብሰ ነበረ በሊቨርፑል አይቻልም፣ በስፔን ላሊጋ ግን ከተጫዋቾቹ የብዛት ቁጥር በላይ መልበስ ስለሆነም፣ ስድስት ሲደመር ስድስት 12 ነው። የቀድሞ ማርሴሎን 12 ቁጥር መለያ ይለብሳል። ስለሆነም ሊቨርፑል ቤት ይለብሳቸው የነበረውትን ሁለት ቁጥሮች ደምሮ ለብሷቸዋል። በሪያል ማድሪድ ቤት የሴሪያው ሻምፒዮን ናፖሊ ቤልጅየምን አማካኝ ኬቨን ደብሮይናን በይፋ አስፈርመዋል። በዛሬው ዕለት የ33 ዓመቱ ኬቨን ደብሮይና በናፖሊ ቤት ለተጨማሪ ዓመታት የመቆየውን ተጨማሪ ውል ያካተተም የሁለት ዓመት ውል ነው በዛሬው ዕለት የፈረመው። ስለዚህ አቅሙ እየታየ ወይም አቋሙ እየታየ ተጨማሪ አንድ ዓመት ይጨምራል ማለት ነው። ማንቼስተር ሲቲን ከ10 ዓመታት በኋላ ነበረ በነፃ ወኪል የለቀቆ ኬቨን ደብሮይነ በርከት ያሉ የፕሪሜር ሊግ ክለቦች ሲፈልጉት ነበር። አንዴ ከአስቶን ቪላ፣ አንዴ ከቼልሲ ከአሜሪካ ሜጀር ሊግ ሶከር በተለይም ከቺካጎ ፋየር ጋር ስሙ በስፋት ሲያዝ እንደነበረ ይታወቃል። ለማንኛውም ዛሬ ሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ በኋላ ኬቨን ደብሮይነ የሁለት ዓመት ሲደመር አንድ ዓመት ውልን ያካተተ ፊርማ በናፖሊ ቤት በዛሬ ዕለት ፈርሟል። ሌላኛው ሌሮይ ሳኔ ነው። በነፃ ዝውውር ለጋላታሳራይ የሶስት ዓመት ኮንትራት በዛሬው ዕለት ፈርሟል። ሲጠበቅ ነበረም። በማለዳው መረጃችን ከአንድ ሚሊየን ህዝብ በላይ የተጫዋቹን በረራ ከጀርመን ተርኪሽ እስኪደርስ ድረስ እንደተከታተሉት ነግረናችሁ ነበር። የህክምና ምርመራውን በተሳካ ሁኔታ ያጠናቀቀው ሌሮይ ሳኔ ሶስት ዓመት ኮንትራትን በጋላታ ሳራይ ይፈርመዋል። በበርካታ የአውሮፓ ክለቦች ይጠበቅ ነበረም ግን በአመት 15 ሚሊየን ፓውንድ ወደሚያገኝበት ጋላታ ሳራይ ያምርቷል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምር ሊግ ታላላቅ ክለቦች ወዳገኘናቸው እለታዊ ጥንቅሮቻችን ደግሞ እንሻገር። ቃል ስፖርት ላይ ናችሁ። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። እንግሊዝ ቀድሞ የመሃል ሜዳ ተጫዋች ቶም ክሌቨርሊ ፕሌማውዝን በኃላፊነት ለመረከብ መቃረቡ ተረጋግጧል። ፕሌማውዝ በዚህ ዓመት ከሻምፒዮንሺፕ መውረዱን ተከትሎ በሚቀጥለው የውድድር ዓመት በሊግ አንድ እንደሚወዳደር ይታወቃል። የመጀመሪያ አሰልጣኝነት ሕይወቱን በዋትፎርድ የጀመረው ቶም ክሌቨርሊ ባለፈው ግንቦት ወርም ከ14 ወራት በኋላ ከክለቡ ጋር መለየቱ አይዘነጋም። የቀድሞ አማካይ ቶም ክሌቨርሊ ዋትፎርድን በ59 ጨዋታ መርቶ ሀያ ማሸነፍ ሲችል በሻምፒዮንሽፕ 14ኛ ደረጃ ይዞ አጠናቀው ነበር። የ35 ዓመቱ ቶም ክሌቨርሊ ከሁለት ዓመት በፊት ጫማውን መስቀሉ አይዘነጋም። አሁን ፕሌይ ባውዘን ያሰለጠናል ማለት ነው። በሻምፒዮንሽፕ የሉም በሊግ አንድ ስለወረዱ ማለት ነው። ቤሊንግ የ29 ዓመቱ የቀድሞ የበርንማውዝ ተጫዋች ነው በእርግጥ ለናፖሊ በውሰት ነበር የሰጡት ናፖሊ ቤት አንድ ዓመት የውሰት ጊዜውን ያሳለፈው ቤሊንግ ናፖሊዎች በተጫዋቹ ብቃት ደስተኛ ስላልሆኑ የመግዛት ግዴታቸውን የመግዛት አማራጫቸውን አልተጠቀሙበትም ስለዚህ ተጫዋቹን ወደ ክለቡ በርንማውዝ እንደሚመልሱ ተረጋግጧል ስለሆነም ቤሊንግ የ29 ዓመቱ ተጫዋች ዳግም ወደ እንግሊዙ ፕሪሚየር ሊግ ወይ ወደ እናት ክለቡ በርንማውዝ እንደሚመለስ ተረጋግጧል ጋላታ ሳራይ የአስቶንቪላውን ኤሜላኖ ማርቴኔዝን ለማስፈረም ፍላጎት አላቸው ተብሏል። በቀጠቀናትም ድርድር ለማድረግ ፍላጎት እንዳላቸው ተዘግቧል። ከጀርመኑ ክለብ ባየር ሙኒክ አጥቂውን ሌሮይ ሳኔን ያስፈረሙት ጋላታ ሰራዎች አሁን ደግሞ በግብ ጠባቂነት ዘርፍ በአመቱ መጨረሻም ክለቡን እንደሚለቅ የሚጠበቀውን ኤሚሊያኖ ማርቲኔዝን ለማስፈረም ፍላጎት እንዳላቸው ተረጋግጧል። በርከት ያሉ ክለቦች ማንቸስተር ዩናይትድን ጨምሮ ከዚህ ግብ ጠባቂ ጋር ስማቸው ሲያዝ እንደነበረ ይታወቃል። ለማንኛውም የዓለም ሻምፒዮኑ ኤሚሊያኖ ማርቲኔዝ በቀጣይ መዳረሻው ይጠበቃል። ጋላታ ሰራይ ሌላኛው ፈላጊ ሆኖ ብቅ ብሏል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲም ከባለፈው ጥር ጀምሮ በርካታ ቁልፍ ተጫዋቾችን ወደ ቡድኑ አምጥተዋል። ከ375 ሚሊየን ፓውንድ በላይ ወጪ ያደርገው ማይሰር ሲቲ ኖርዌይን ወጣት አማካይ ሴቨን ኔፓንን ለማስፈረም ከስምነት መድረሳቸው ተረጋግጧል። ማይሰር ሲቲ 18 ዓመቱን አማካይ ሴቨን ኔፓንን በቃል ደረጃ ነበረ ትላንትና የተስማሙት ዛሬ ደግሞ በ125 ሚሊዮን ፓውንድ ለማስፈረም ከክለቡ ጋር ከስምነት ደርሰዋል። ተጫዋቹ ማይሰር ሲቲን ዝውውር ካጠናቀቀ በኋላ በውሰት ወደ ሌላ ክለብ እንደሚሰጥም ይታወቃል። ተጫዋቹ በሮዘንበርግ በነበረው የሶስት ዓመት ቆይታ ሰባ ጨዋታዎችን ሲያደርግ 14 ግብ አስቆጥሮ 11 አመቻችቶ መቀበል ችሎ ነበረ። ስለዚህ ትላንት በቃል ደረጃ ተስማሙ። ዛሬ ደግሞ በሂሳብ ደረጃ ሙሉ ለሙሉ ተስማሙ። ስለሆነም በቀጣይ ቀናት የሕክምና ምርመራውን ያደርጋል በኢታደ ተገኝቶ። ሲቲ አስደናቂ የሚባል ዝውውሮችን እየፈጸመ ይገኛል። ስለሆነም ለተጫዋቹ ውድገት ሲባል ግን በውሰት ይሰጣል። ለየትኛው ክለብ በውሰት ይሰጣል የሚለው ነገር ደግሞ በቀጣይ የሚጠበቅ ነው የሚሆነው። ሲቲ ግን አስገራሚ ጉዞ ላይ ይገኛል በተጫዋቾች ዝውውር ሂደት። ማይሰር ሲቲዎች ለዓለም ክለቦች ዋንጫ ወደ አሜሪካ አቀንተዋል። ታዲያ ወደ አሜሪካ በሚያቀኑበት ወቅት በአውሮፕላን ውስጥ በገቡ ሰዓት ሀላንድ ሁልጊዜ በረራ ሲኖር ካጠገቡ የማይጠፋ አንድ ሰው አለ፣ ጃክ ግሪሊሽ። ዛሬ ታዲያ ጃክ ግሪሊሽን ካጠገቡ አቶተል። እናም ጃክ ግሪሊሽ ሆይ ከወዴት ነህ የሚል እንግዲህ ጽሁፍ ጽፎ በማህበራዊ ትስስር ገጹ ላይ አጋርቷል። ጃግሪልሽ ግሪሊሽ እንደሚታወቀው በማንቸስተር ሲቲ ቀጣይ ውድድር ዓመት አካል አለመሆኑን ተከትሎ አዲስ ክለብ እንዲያፈላልግ ተነግሮት እንግሊዝ ትተውት ነው ሄዱት። ስለሆነም ጃግሪልሽ በቀጣይ ውድድር ዓመት በሲቲ አይቀጥልም። ሃላንድም በቅርበ ጓደኛው አለመኖር መከፋቱን ገልጿል። ጃግሪልሽ ግሪሊሽ ብሎም ነው በማህበራዊ ትስር ገጹ ላይ ያጋራው። በስኮር 90 መሰረት በአሁኑ ጊዜ ዓለም ላይ ካሉ አምስት ውድ አማካዮች ውስጥ ሮድሪን የሚስተካከለው የለም ብለዋል። ሮድሪ የማንቸስተር ሲቲው የአማካይ ስፍራት ተጫዋች 28 ዓመቱ ነው። 110 ሚሊዮን ዩሮ የሚያወጣ ምርጡ አማካይ ብሎታም። ሁለተኛ ደረጃ ላይ ያስቀመጠው የቼልሲውን ካይሴ ነው። 23 ዓመቱ ነው። 90 ሚሊዮን ዩሮ። ከዛ የፓረሰን ጀርሚኑን ፖርቹጋል አማካይ ዣዋኔቤዝን 80 ሚሊዮን ዩሮ እንደዚሁም የ27 ዓመቱን የኒካስል ዩናይትዱን ብራዚላዊ ብሩኖ ጉማሬሽ በተመሳሳይ 80 ሚሊዮን ድሮ የ23 ዓመቱን የሊቨርፑሉን ሪያነ ግራቨንበርች 75 ሚሊዮን ድሮ ከ1 እስከ 5 የዚህ ሰዓት የአውሮፓ አምስቱ ታላላቅ ሊጎች ውስጥ ውድ አማካዩን ቸሴ ለመርጧቸዋል። ስኮር 19 ምናልባት እናንተ ቡድን ውስጥ የሚጫወት ምርጥ አማካይ ኖሮ ካልተካተተ በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ቸልሲዎች ሊያም ዴላፕን አስፈርመዋል በዘጠኝ ቁጥር ቦታ ጆን ኦቢ ሚኬል ጥያቄ አለኝ ይላለ በሊያም ዴላፕ ላይ ሊያም ዴላፕን አደንቃለሁኝ ጥሩ ተጫዋች ነው ምንም ጥርጥር የለውም እሱን አደንቃለሁኝ ገና ወጣት ነው ብዙ ማደግ ይችላል ስለሆነም በእሱ ላይ ብዙ መከራከር አልፈልግም ግን በእንግሊዝ ፕሪሚየር ሊግ ላይ ራሱን ማሳየት በቼልሲ ደረጃ ይቻሏሉ የሚለውን በጥያቄ ይቀመጠልኝ ብሏል ቪክተር ኦስሜንን ግን በተለየ መንገድ አንስቶታል። እሱ ቪክተር ኦስሜንን ማስፈረም ያለብህ በፕሪሚየር ሊጉ ወይም በአጠቃላይ በምትወዳደርበት መድረክ ላይ ትልቅ ነገር ማሳካት ስትፈልግ ነው። ከሱ ጎል ብቻ አይደለም ዋንጫም ታገኛለህ ብሏል ከቪክተር ኦስሜን። ስለሆነም በሚቀጥለው ውድድር ዓመት አራት ውስጥ ለመጨረስ እንደዚሁም ትልቅ ዋንጫዎችን ለማሸነፍ እንደ አጠቃላይ ዋስትና ሊሰጥ የሚችል ምርጥ አጥቂ ያስፈልጋል ብሏል። ስለሆነም በቀጣይነት ቼልሲ በቶፕ ፎር ውስጥ ለመጨረስ ዋንጫ ለማንሳት የግድ እንደዚህ አይነት ትልቅ ውሳኔ መወሰን አለበት። የቼልሲ ቡድን ይሄ አራቱ ሶስቱ መጨረስ ብቻ አይደለም ብሏል። የቼልሲ ባህል ዋንጫ ማሸነፍ ጭምር ነው ይላለ ጆኖ ኦቢ ሚካኤል። ስለዚህ ለቼልሲ ዋንጫ ማሸነፍ እንደ ባህል ነው እንጂ አራተኛ መውጣት ሊያኩራራን አይገባም፣ ስለሆነም የግድ ዋንጫ ማንሳት አለብን። ለዚህ ዋንጫ ማንሳት ሂደት ደግሞ ቪክተር ኦስሜን ወደ ቡድኑ መምጣት አለበት እያለ ነው። የቼልሲ ደጋፊዎች የግል መልካታችሁን በእነኚህ ዝውውሮች ዙሪያ ልታረሱን ትችላላችሁ። ቪክተር ኦስሜን ዝውውር ላይ ግን ለጊዜው ቼልሲ እንደሌለበት ይታወቃል። ቸልሲ ለሽያጭ ያቀረባቸውን ተጫዋቾች ይፋ አድርጓል። ራሂም ስተርሊንግ፣ አክሰል ዲሳሲ፣ ኬፓርሲ ባላጋ፣ ጆርጅ ፒትሮቪች፣ አርማንት ቦረሃን፣ ጆፍሌክስ ሬናቶ ቬጋ፣ ቤንችልዌል፣ ካርሊቹ ኮሜካ እና ሊሴ እጉቹኩ እነኚ ለሽያጭ የቀረቡ የቸልሲ ተጫዋቾች ናቸው። ይቀጠላል የተባለው ከዚህም በላይ ወደ 17 የሚጠጉ ተጫዋቾች እንደ አጠቃላይ ይጠበቃሉ። እነኚህ አስር ተጫዋቾችም በቀጣይ ቀናት ቼልሲን ይለቃሉ ተብሎ ይታሰባል። በአውሮፓ ውስጥ እንኳን ከዚህ በኋላ ይቀጥላሉ ተብሎ ይታሰብም። ምናልባት ምናልባት ሬናቶ ቬጋ እና ለዚሁም ደግሞ እንደ ጁዋ ፍሌክስ ያለ ተጫዋች በትልቅ ክለብ ደግም ሲጮቱ ልናያቸው እንችላለን። ከዛ በተረፈ እነ አክሰለ ዲሳሲ በዩቬንቱስም ጭምር እየተፈለጉ እንደሆነ ሰምተናል። ለማንኛውም ቼልሲ ቤት የሚለቁ ተጫዋቾች ብዛት አሁን ከፍ እያለ ይገኛል። ለጊዜው አስር ተጫዋቾችን በዛሬው ዕለት ይፋ አድርገዋል። የአርጀንቲኑ አሰልጣኝ ሊዮኔል ስካሎኒ በብዙ አወድሰውታል። ሊዊስ ዲያዝን እንደማደንቀው ነግሬዋለም፣ በፐርፎርማንሱም እንኳን ደስ ያለህ ብዬዋለሁኝ እውነተኛው ኮከብ ሲሉ አወድሰውታል። የአርጀንቲኑ አሰልጣኝ ሊዮኔል እስካሎኒ በተቃራኒ የተፋለማቸውን ሊዊሽ ዲያዝን በሊቨርፑል ቤት ኮንትራት ያለው ሊዊሽ ዲያዝ አርጀንቲና ከኮሎምቢያ በነበራቸው ጨዋታ ላይ የመጀመሪያውን ግብ ያስቆጠረው በጨዋታ ላይ እሱ ነበርም። ምናልባት በርካቶች ተመልክታችሁታል ብለን እናስባለን። ከግራ የማጥቃት ኮሊደር ላይ ነበረ። ኳሱን እያጠበበ ወደ ሳጥን ውስጥ ገብቶ በርካታ የአርጀንቲና ተጫዋቾችን ድሪብል አድርጎ ኳሱን አመቻችቶ የግቡን ሰፊ አንግል መርጦ ያስቆጠረበት ቴክኒክ በጣም የተለየ እንደሆነ እንደሆነ እሳቸውም ሊዮኔል ስካሎኒም በፐርፎርማንሱ እንኳን ደስ ያለ ብየዋል፣ ያሉት በጨዋታው ላይ በነበረው ግቧን ባስቆጠረበት ቴክኒክ ነበረ። ለማንኛውም ከዚህ ተጫዋች ጋር በተያዘ ውድ ቤተሰቦቻችን ሊቨርፑሎች እስካሁን ውሳኔያቸውን አልቀየሩም። ተጫዋቹን በትልቅ ገንዘብ ካልሆን አንሸጥም ብለዋል። አልሂላል በቀጣይ ጥያቄ ያቀርባል ተብሎ ቢታሰብም ነገር ግን ከአለም ክለቦች ዋንጫ በፊት ተጫዋቹን ማግኘት እቅር ነበራቸው፣ አላቀረቡም። ከዝውር ሂሳብ ጋር በተያዘ ግን በቀጣይ ቀን ከሊቨርፑል ጋር ሊደራደሩ ይችላሉ ከተባሉ ግዙፍ ክለቦች ውስጥ ይጠቀሳል። ኢብራሂማ ኮናቴ በማህበራዊ ትስስር ገጹ ላይ መልእክት አጋርቷል። በእርግጥ የተጫዋች በሊቨርፑል ቆይታው እስካሁን እንዴት ያለ እንደሆነ እርግጥ አይደለም ምክንያቱም ካልፈረመ በዚህ ክረምት የመሸጥ ግዴታ ይጠበቅበታል። ሊቨርፑል በዚህ ዓመት ለሁሉም ላደረጋችሁልን ድጋፍ ማመስገን እፈልጋለሁ ብሏል። ከመጀመሪያው እስከ መጨረሻው ድንቅ ነበር፣ የሊቨርፑል ደጋፊም ብሏል። ለእኔና ለክለቡ በጣም ጥሩ የውድድር ዘመን ነበረ። ብዙ ልዩ ጊዜያትን እና ሃያኛውን የፕሪሚየር ሊግ ዋንጫ ማንሳት የማይረሳ ዓመት ብሎታል። አሁን እረፍት እናድርግ፣ እንደሰት። እናም የበለጠ ተጠናክሮ ለመመለስ ጊዜው አሁን ነው ብሏል ይሄን ለደጋፊዎች ያስተላለፈው መልእክት ነው። በሚቀጥለው ዓመት እንደገና አብረን እንጓዛለን ያለው ኢብራሂማ ኮናቴ ስለ ሊቨርፑል ቆይታው ግን ያለው ነገር የለም። እንደሚታወቀው በሊቨርፑል ያለው ኮንትራት ቀጣይ ዓመት ይጠናቀቃል። በትልቅ ደረጃ የፈለጉት ሪያል ማድሪድና ፓሪስ ሰንጀርሜን በትልቁ ስማቸው ተነስቷል፣ ግን ይፋዊ ጥያቄን ያቀረበ አንድም ክለብ የለም። ተጫዋቹ ወይ መፈረም ወይ ክለቡን መልቀቅ የዚህ ዓመት ተጠባቂው ሁነት ነው። ቶማስ ፓርቴ ለየት ያለ ነገር አድርጓል። በግሉ ልምምድ በሚያደርግበት ወቅት በጆርጂኒዮ ፍላሚንጎ መለያ ነበረ የተመለከት ነው። ንብረትነቱ ያርሰናል እንደሆነ ይታወቃል። አሁንም ቶማስ ፓርቴ ግን ክለቡን መልቀቅ ይችላል። አሁንም ኮንትራቱን ስላላረዘመ ማለት ነው። ከሰሞኑ ከአንድ ሚዲያ ጋር በነበረው ቆይታ መጀመሪያ መቅደም ያለበት ደስተኛ መሆን ነው፣ እንደቤት የሚሰማኝ ቦታ ነኝ ያለውት፣ ከዚያ ስለ ቀጣዩ ዓላማዬ ማሰብ እጀምራለሁ። ሁላችንም ገንዘብ የሚፈልግ ቤተሰብ አለን፣ ይህ ሁሌም በአእምሮዬ ውስጥ ያለ ነው ብሎአል። ካስታወሳችሁ ኬቨን ደብሮይን አምና ሲቲን ሊለቅ እንደሚችል ፍንጭ ሰጥቶ ነበር የዛሬ ዓመት ይህ ከገንዘብ ጋር የተያዘ እንደዚሁ አይነት የቤተሰብ ጉዳይን አንስቶ ነበረ። ቶማስ ፓርቴ አሁን ከአርሰናል ጋር በጥቅማ ጥቅምና በኮንትራት ርዝማኔ ጉዳይ ድርድር እያደረገ እንደሆነ ይታወቃል። ማይሳካ ከሆነ በቀጥታ ወደ ባርሴሎና የማምራት እድሉ ሰፊ ነው እየተባለ ነው። ካልሆነ ደግሞ የሳውዲ አረቢያ ክለቦች ረብጣ ብራቸውን ይዘው ተጫዋቹን ሊያማልሉት ይችላሉ። ለማንኛውም በአርሰናል ይቆያል ወይንስ ይለቃል የሚለውን ጉዳይ ከወኪሌ ጋር ተነጋግሬ እንወሰናለን ማለቱም ይዘነጋ አይደለም። ቤንጃሚን ሼሽኮ፣ ቪክተር ጌኬሬስ፣ ኦሌ ዋትኪንስ ባርሰናል አጥቂ ዝርዝር ውስጥ በከፍተኛ ሁኔታ ስማቸው የተጠረ ደጋግሞም የተነሳ ተጫዋቾች ናቸው። አርሰናል አጥቂ ከማስፈረማቸው በፊት ግን ግምት ውስጥ አስገብተው እየሰሩበት ያለው ሂሳባዊ ስሌት አለ። ተጫዋቹ በሜዳ ላይ እና ከሜዳ ውጪ ያለው ባህሪ፣ የአጥቂው ችሎታ፣ የተጫዋቹ ዋጋ፣ ገንዘብ የሚከፈልበት ሁኔታ፣ ጥቅማጥቅም፣ ቦነስ እና ለተጫዋቹ ወኪል የሚሰጠው ክፍያ፣ እነኚህ በሙሉ ዝውውሩ ላይ ተጽዕኖ እንደሚያደርጉ ዴቪድ ኦርኔስቲ አረጋግጧል። ስለዚህ አንድ ተጫዋች ወደ አርሰናል ሲመጣ እነኚህ ነገሮች በሙሉ ይገመገሙበታ ለማለት ነው። በተወሰነ መንገድ ግን አንድ ተጫዋች ኳሊቲውም በጣም ከፍ ያለና በአርሰናል በፕሮፌሽናል ደረጃ የሚጫወት ከሆነ የክፍያ ጉዳይ በጣም አስቸጋሪ ነው የሚሆነው፣ በተቃርነው ደግሞ ካሰብነው። ምክንያቱም አሁን ጥራት ያላቸውን ተጫዋቾች ለማምጣት በሚደረገው ጥረት ከጥቅማጥቅም ክፍያ ጋር በተያያዘ እንደዚሁም ከዋጋቸው ጋር በተያዘ ወኪሎች በራሱም ለምርጥ ተጫዋቾች የሚቀበሉት ክፍያ በጣም የተጋነነ የሚባል ነውና አርሰናል በዚህ ረገድ ፈተና ውስጥ ሊገባ ይችላል። ለማንኛውም እነኚህ ነገሮች በሙሉ ታሳቢ ይደረጋሉ ብሏል ዴቪድ ኦርኔስቴ። ስለሆነም አርሰናል በዝውውሩ ላይ በጣም የሚዘገይበት ዋናው ምክንያት እነኚህ መርሆች ተጠቀምጠው ስላሉ ነው ብለዋል። ከአርሰናል ጋር በተያዘም አሁንም ስማቸው በስፋት ከጊዮኬሬስክ ጋር መያያዝ ጀምሯል። ግን አርሰናል ጊዮኬሬስክን ካመጣ የቤንጃሚን ሸሽኮ ነገር ይቀራል ማለት ነው። ስለዚህ የግድ ከሁለት አንዳቸውን ነው የሚያስፈርመው። ወይ ጊዮኬሬስክን ያመጣል አሊያም ደግሞ ቤንጃሚን ሸሽኮን ያመጣል። ከሰሞኑ ከቤንጃሚን ሸሽኮ ጋር ድርድር ነበር። አሁን ደግሞ ከፖርቱጋል የሚወጡ የዜና ምንጮች አብዛኞቹ የአርሰናል ሁኔታን እንግዲህ ወኪሉ ማወቅ ስለፈለገ በተለይም የጊዮኬሬስክን መዳረሻ ለመለየት ወኪሉ እንቅስቃሴን እያደረገ ነውና አርሰናልን አነጋግሯል። ምናልባት አርሰናል ያነጋገረበት መንገድ እስካሁን ይፋ አልተደረገም። ተጫዋሹን ለማስፈረም ነው ወይንስ መረጃ ብቻ ለመወሰድ ነው ንግግር ያደረጉት በሚለው ጉዳይ ላይ ግልጽ ያለ ነገር የለም። አርሰናል ቤት ግን አንድ ግልጽ ያለው ነገር ቁጥራ እንደመርጫቸው ቤንጃሚን ሸሽኮ እንደሆነ ይታወቃል። የቤንጃሚን ሸሽኮ ዋጋ ውድ ነው አሁን ደግሞ ርካሽ ነው ተብሎ ገበያ ላይም የነበረው ቪክተር ጌኬሬስክ በራሱም በክለቡ በኩል ከ80 ሚሊየን ፓውንድ በላይ እንፈልግበታለን ብለዋልና ነገሮች ትንሽ ውስብስብ ሆነዋል። ይሄኛውም ዝውውር ለማንኛውም የፖርቹጋል ምንጮች ስሙን አንዴ ከዩናይትድ አንዴ ከአርሰናል እያያያዙት ነው። ሁለቱም ክለቦች ይፋዊ ጥያቄ እስከዚህ ሰዓት ድረስ አላቀረቡም። ወኪሉ ሁለቱንም አነጋግሯል ተብሏል። በቀጣይ ቀናት አዲስ ነገር ሊኖር እንደሚችልም ነው ዴቪድ ኦርኔስት ያስነበበው። ብራዚላዊ የአርሰናል ተከላካይ ጋብርኤል ማጋሌሽ ሮድሪጎ የማይታመን ብቃት አለው፣ እሱ የቡድን አካል ቢሆን ደስተኛ ነኝ። ማድረግ ብችል እኔ ራሴ ያዘዋውረው ነበር፣ ግን ስለ ብቃቱ ለአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ነግሬዋለሁ ሲለ ተደምጧል። የሮድሪጎ ጉዳይ አሁንም እልባት ያልተሰጠው ጉዳይ እንደሆነ ይታወቃል። በእርግጥ ተጫዋቹ መቆየት ይፈልጋል። የዣቪ አሎንሶ የመጨረሻ ውሳኔ ይጠበቃል። የብራዚላዊ የአርሰናል ተከላካይ ጋብርኤል ማጋሌሽ ግን እንዲመጣ ብቃትም እንዳለው ለስፖርቲንግ ዳይሬክተራችን ነግሬያለሁ ብሏል። አርሰናል በቀጣይ የሚያደረገው ጥረት ይጠበቃል። ጋብርኤል ማጋልሽ ከዚሁ ጋር እያይዞ ሙሉ ለሙሉ እንግዲህ ከጉዳት እንዳገገመና ለአርሰናል ፕሪሲዝን ጨዋታ መቶ ፐርሰንት ዝግጁ መሆኑን በዚሁ ጋዜጣዊ መግለጫ ላይ አረጋግጧል። በቀጣይ ቀናት ክለቡን ይቀላቀላል ወይ ወይስ ሳይቀላቀልም ወይ በማድሪድ ይቆያል የሚባለው የሚለውን ነገር ደግሞ ከዣቪ አሎንሶ የመጨረሻ ውሳኔ በኋላ እንሰማለን። ማጋሊሽ ግን ቢመጣልን እያለ ይገኛል።

ሁጎ ኤኬቴኬን ለማስፈረም ፈላጊ ከሆኑ ክለቦች ውስጥ ተካቷል። ዩናይትድ ባለፉት 48 ሰዓታት ውስጥ ከፍራንክፈርት የቅርብ ሰዎች ጋር ስለ ተጫዋቹ ሁኔታ መረጃ ማሰባሰቡ ተረጋግጧል። አጥቂው በቼልሲም በሊቨርፑልም በጥብቅ እንደሚፈለግ ሲታወቅ፣ በዛሬው ዕለት አይንትራክ ፍራንክፈርት ተጫዋቹን ከ100 ሚሊዮን ዩሮ በታች እንደማይሸጡት መናገራቸውን ገልጸንላችሁ ነበርም ስለሆነ ማንቸስተር ዩናይትድ መረጃ ከጠየቁ ክለቦች ውስጥ አንደኛው ሆኗል ማለት ነው በተለይ ኬቴኬም በአይንትራክ ፍራንክፈርት ቤት ኡመር መርሙሽ ከለቀቀ በኋላ የነገሰ ተጫዋች ሆኗል። ግን በስድስት ወር ውስጥ ራሱን ላሳየ ተጫዋች 100 ሚሊዮን ዩሮ ተገቢ ነው ብላችሁ ታስባላችሁ ወይ? የግል መልከታችሁን አጋሩን። በዛሬው ዕለት ግን ማንቸስተር ዩናይትድም ልክ እንደ ሊቨርፑልና እና ቼልሲ ሁሉ የተጫዋቹ ፈላጊ መሆኑ ነው ይፋ የተደረገው። ዩናይትድ ወደ ትልቅነቱ እንዲመለስ መርዳት እፈልጋለሁ ብሏል ማቲያስ ኩና። ማንችስተር ዩናይትድ እንግዲህ በቅርቡ ያስፈረሙትን ብራዚላዊ ተጫዋች ማቲያስ ኩናን በዛሬው ዕለት በክለቡ በይፋ አስተዋውቋል። ማቲያስ ኩንሃ ለክለቡ ይፋዊ ፊርማውን ካኖረ በኋላም ዩናይትድ የልጅነት ክለቤ ነው ሲል ተደምጧል። ቀዩን ማሊያ መልበስ ህልሜ ነበር ብሏል። አሁን የቡድኑ ወሳኝ ሰው ለመሆን ጠንክሬ መስራቴን እቀጥላለሁ ክለቡን ወደ ታላቅነት ለመመለስ የራሴን አስተዋጽኦ ለማድረግ እሞክራለሁ ሲለ ተደምጧል። ማትያስ ሰኩና ለቀጣይ ዓመት የቅድመ ውድድር ዝግጅቴን እስክጀምር እና የቡድን አጋሮችንም እስክተዋወቅ በብዙ ጓጉች ያለው ያለው ማቲያስ ኩና ልጅ እያለ ብራዚል ሳለም እግር ኳስን ሲመለከት የማንቸስተር ዩናይትድን ጨዋታ አብዝቶ ይመለከት እንደነበረ ነው። ማቲያስ ኩና የገለጸውም ገና በልጅነት ብራዚል እያለው ፕሪሚየር ሊግ ጨዋታዎችን አይነበር። አያቴ ቤት ነበረ ቴሌቪዥን የምመለከተው እና ማንቸስተር ዩናይትድን ነበር ጨዋታ በብዛት የምመለከተው። እናም ቀዩን መለያ መልበስ የኔ ህልም ነበር። ህልሜ እውን ይሆን ዘንድ የረዱኝን ቤተሰቦቼን ወዳጆቼን፣ ሁሉ በዚህ ሂደት ውስጥ የተሳተፉትን ሁሉ ማመስገን እፈልጋለሁ ብሏል። በማይሰር ዩናይትድ አስር ቁጥር ለባሽ ይሆናል ተብሎ የሚጠበቀው ማቲያስ እኩና በቀጣይ ውድድር ዓመት በክለቡም በትልቅ ደረጃ ይጠበቃል። በተለይም ከብሩኖ ፈርናንዴዝ ጋር የሚኖራቸው ጥምረት በትልቁ ይጠበቃል። ለዩናይትድ ብሩኖ በራሱ ዘንድሮ እንዳዲስ አዲስ ፈራሚ ነው። ረብጣ ብሮችን ውድቅ አድርጎ ነው በዩናይትድ ለመቆየት ከውሳኔ የደረሰው። ለም የብሩኖ ፈርናንዴዝ ኢላማቸውን የጠበቁ ረጃጅምና ሰንጣቂ ኳሶች የማቲያስ ኩና ከኳስ ጋር ምቾት ተሰምቶት በተለይም ኳስን ከራሱ የሜዳ ክፍል ወደ ተቃራኒ ሶስተኛ የሜዳ ክፍል አቆራርጦ ይዞ በመግባት ሁለት የተካኑ ተጫዋቾችን የሚይዘው ዩናይትድ በምን አይነት መንገድ ዓመቱን ይጨርሳል ይጀምራል ይጨርሳል የሚለው ደግሞ በትልቁ ይጠበቃል። ለማንኛውም በዛሬው ዕለት ማቲያስ ኩና ለዩናይትድ ፌርማውን አኑረዋል። ጀሰን ዊልኮክስ ክረምቱን ተጫዋች የመልመለያ ጊዜ ሳይሆን የመግዣ ጊዜ እንደሆነ የመልመላ ስራዎችን አስቀድመን ጨርሰን ነበር ብለዋል። ታዲያ የመጀመሪያ ዕቅዳችን በመስኮቱ ጅማሮ ወቅት ማቲያስ ኩና የግላችን ማድረግ ነበረ። እሱንም በዕቅዳችን መሠረት ፈጸመናል። በዚህም ደስተኛ ነን ብለዋል። የሚቀሩ እቅዶች አሉን፣ እነሱ ደግሞ በቀጣይ ቀናት ለመፈጸም በንቃት እንንቀሳቀሳለን። ጥሩ ክረምት እናሳልፋለን የሚል እምነት አለኝ ብለዋል። ስለሆነም በቀጣይ ቀናት ትልቅ ዝውውሮች በማንቸስተር ዩናይትድ እንደሚኖር ጠቅሷል። በዝውውር መስኮቱ ጅማሮ ላይ ተጫዋቾችን የግላችን ማድረጋችንም እጅግ በጣም ደስተኛ ነኝ ብሏል። ስለዚህ በቀጣይ ማንቸስተር ዩናይትድ ቤት የዘጠኝ ቁጥር አጥቂ ይጠበቃል። ከአርሰናል ጋር ፉክክር ውስጥ ያሉበት ቪክተር ጌኬርስክ አሊያም የአውሮፓ እግር ኳስ ይሻለኛል ብሎ በአውሮፓ የቆየው ቪክተር ኦስሜን በትልቁ የሚጠበቁ ሁለት ተጫዋቾች ናቸው። በእነኚህ ዝውውር ዙሪያ አዲስ ነገሮች ሲኖሩ ተከታትለ እንደዚሁ ለደጋፊዎች ይፋ የምናደርግ ይሆናል ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁ ስፖርታዊ ጥንቅር ይህን ይመስል ነበር። ከጥቂት ደጎች በኋላ ተመልሰን እንገናኝ። ሰብስክራይብ አድርጋችሁ የደውለ መለከቷን መጫን እንዳይረሳ። ሰናይ ጊዜ።